አርሰናል የማርቲን ዙሜንዲን የኬፓ አሪዛባላጋን ና የክርስቲያን ኖርጋርድን ዝውውር ለማጠናቀቅ ከጫፍ መድረሳቸው ይታወቃል። አራተኛው ተጫዋች ይሆናል ተብሎ የሚጠበቀው የክርስቲያን ሞስኬራ ጉዳይ ነው። ይህ ብራዚላዊ የቫሌንሲያ ተጫዋች ሞስኬራ በግል ከአርሰናል ጋር ተስማምቷል። አርሰናል ለተጫዋቹ 12 ሚሊዮን ፓውንድ ለቫሌንሲያ ለመክፈል ጥያቄ ቢያቀርቡም ውድቅ ተደርጎባቸዋል። የክለቡ ስፖርቲንግ ዳይሬክተር አንድሪያ ቤርታ የ21 ዓመቱን ሞስኬራ የተሻሻለ የሚባል ገንዘብ ከፍለው እንደሚያ ያስፈርሙት ለክለቡ አመራሮች መናገራቸው ተሰምቷል። ሞስኬራ ከ38ቱ የላሊጋ ጨዋታዎች በ37 ቋሚ ሆነው ጀምሯል። በተለይ ቫሌንሲያ በአሰልጣኝ ካርሎስ ኮርቤራ ከመውረድ ሲተርፍ ትልቁን ሚና ከተወጡት ውስጥ አንዱ ሞስኬራ ነው። የቀድሞ የአርሰናል ተጫዋች የነበረው ኤያን ራይት ደግሞ በቤርታ እምነት አለኝ፣ የመድፈኞቹ ደጋፊዎች አዳዲስ የዝውውር ዜናዎችን በቅርቡ ይሰማሉ፣ ጠብቁ ሲል ሀሳቡ እንደዚሁ አጋርቷል። ቼልሲ እንግሊዛ ሰራዊውን የ20 ዓመት የአጥቂ መስመር ተጫዋች ጄሚ ጌቴንስን ለማስፈረም ከጫፍ ደርሷል። ተጫዋቹ አስቀድሞ ከቼልሲ ጋር ከስምምነት ደርሷል። ቼልሲና ዶርትሙንድ በ55 ሚሊዮን ፓውንድ ተስማምቷል። ጌተንስ በቡንደስሊጋው ባለፈው ዓመት ከደመቁ ተጫዋቾች ውስጥ አንዱ ነው። ታዲያ የሕክምና ምርመራውን በአሜሪካ አጠናቋል። የሚቀረው የኮንትራት ውሉን መፈረም ብቻ ነው የሚል መረጃ ወጥቷል። በቼልሲ ሰባት ዓመት ይቆያል። ጌቴንስ ሌላኛው ትናንት ምሽት የተሰማው ዜና የብራይተኑ የአጥቂ መስመር ተጫዋች ጆዋዎ ፔድሮ ስሙ ከተለያዩ ክለቦች ጋር ሲያዝ ቢቆይም በመጨረሻ ቼልሲን መርጧል። በሁለቱ ክለቦች መካከል ከስምምነት ተደርሷል። ቼልሲ 50 ሚሊዮን ፓውንድ ለብራይተን የሚከፍል ይሆናል። የሕክምና ምርመራውን ትናንት ምሽት በአሜሪካ አጠናቋል የሚሉ መረጃዎች ወጥቷል። ተጫዋቹ በብራዚል ቢገኝም ወደ አሜሪካ በመብረር የሕክምና ምርመራውን ማጠናቀቁ ተሰምቷል። ምናልባትም ቼልሲ ከፓልሜራስ በሚያደርጉት ጨዋታ ላይ የመሰለፍ ዕድል ሊኖረው እንደሚችል እየተነገረ ይገኛል። የክሪስታል ፓላሱ ተከላካይ መስመር ተጫዋች እንግሊዛዊ ማርክ ገሂ ሊቨርፑልን መቀላቀል እንደሚፈልግ ለፓላስ አመራሮች ማሳወቁን ታማኝ የመረጃ ምንጮች ዘግበዋል። ማርክ ገሂ በ2026 የዓለም ዋንጫ የመጫወት ፍላጎት አለው። አሰልጣኝ ቶማስ ቱከል የተጫዋቹ አድናቂ ናቸው። ገሂ ከፓላስ የተሻለ ክለብ ውስጥ መጫወት ይፈልጋል። በሊቨርፑልና ክሪስታል ፓላስ አመራሮች መካከል ንግግሮች ተደርገዋል። ነገር ግን እስካሁን ከስምምነት አልተደረሰም። የሊቨርፑል አመራሮች የማርክ ገሂ ዝውውር የማይሳካላቸው ከሆነ የአያክሱን ጃሬል ሃቶንና የሌብዚኩን ካስቴሎ ሉክባን ለማስፈረም እቅድ እንዳላቸው ተገልጿል። የጊዜ ጉዳይ ነው እንጂ የማርክ ገሂ ሊቨርፑል የመቀላቀል ጉዳይ አይቀሬ መሆኑን የእንግሊዝ ታማኝ ሚዲያዎች በመዘገብ ላይ ይገኛሉ። ማንቸስተር ዩናይትድ አሁንም የብሪያን ሙንቤሞን ዝውውር በተመለከተ በቀናት ውስጥ ለመጨረስ እየሰሩ ነው ተብሏል። ሃሪ ዋትኪንሰን የተባለው የማንቸስተር ዩናይትድ ጋዜጠኛ ዝውውሩ የሚጠናቀቅበት እድል አለ። ተጫዋቹ ከማንቸስተር ዩናይትድ ጋር በግል ጉዳዮች ተስማምቷል። አሁን የቀረው ከብሬንትፎርድ አመራሮች ጋር የሚደረገ ውይይት ነው። ሁለቱ የክለብ አመራሮች በትናንትና ሁለት ውይይት እንዳደረጉ ተሰምቷል። የዝውውሩ ጉዳይ በሳምንቱ መጨረሻ ሊጠናቀቅ እንደሚችል ሃሪ ዋትኪንሰን ሀሳቡን እንደዚሁ አጋርቷል። የስፖርቲንግ ሊዝበኑ ፕሬዚዳንት ፍሬዴሪኮ ቫራንዳስ ቪክቶር ጊዮኬሬስን በተመለከተ አስተያየታቸውን ሰጥተዋል። የ27 ዓመቱ ስዊድናዊ መዳረሻው የት ሊሆን ይችላል የሚለው ጉዳይ አሁንም ድረስ መነጋገሪያነቱ ቀጥሏል። ተጫዋቹ በአርሰናልና ማንቸስተር ዩናይትድ ይፈልጋል። ቫራንዳስ እንደገለጹት ጊዮኬሬስ ጆዜ አልቫላዴን ለመልቀቅ የሚያስችል ስምምነት አለው። አርሰናል ለማርቲን ዘበሜንዲ 65 ሚሊዮን ዩሮ ለመክፈል ፈቃደኛ ነው። ስለዚህ እኛም ከፍ ያለ ገንዘብ እንጠይቃለን። ስለዚህ ሁሉም ሰው ሐሳባችንን ሊረዳ ይገባል። አርሰናልና ማንቸስተር ዩናይትድ የሚያቀርቡትን ገንዘብ እናያለን። 65 ሚሊዮን ዩሮ ለመክፈል የተዘጋጀ ክለብ ለቪክቶር ጊዮኬሬስ ሲሆን የተጠየቀውን አንከፍል ማለት ትክክል አይደለም ሲሉ ሐሳባቸውን አጋርተዋል። የቶተናሙ ሊቀመንበር ዳንኤል ሌቪ በዚህ ክረምት ወሳኝ የሚባሉ ተጫዋቾችን ወደ ክለቡ ለማምጣት እየሰሩ እንደሆነ ተናግረዋል። አዲሱ አዲስ አሰልጣኝ ቀጥረናል። ቶማስ ፍራንክ የሚፈልጋቸውን ተጫዋቾች ለማስፈረም እቅዱ አለን ከቡድናችን ውስጥም ሊለቁ የሚችሉ ተጫዋቾች ይኖራሉ ያሉት ሌቪ የክለቡ ደጋፊዎች ሊጨነቁ አይገባም። ለሚገባው ተጫዋች ትክክለኛውን ገንዘብ እናወጣለን። ለዚህም እየሰራን ነው ሲሉ ሌቪ ተናግረዋል።